እንግዲህ እንዴትስ እንደሚበላ ላሳያችሁ። ዩራፖ ቡና

ቡና እንግዲህ ታቅኛላችሁ። እኔ ጎረቤት ምናምን የለኝም። ዋውቻችሁት ላይቭ ላይም ነግሬያችኋለሁ። የውላችሁ በኮባ ኮባ ቅጠል ስደት ስደት ለሀገር ላይ ያላችሁ ኮባ ቅጠል የሌላችሁ ሰዎች ከስ ታውቃላችሁ። ለሰላጣ የሚከተፈው ከስ ሊጣችሁን ታወካላችሁ። ካሜራ ባፍንጎ ፓውደር ምናምን አድርጋችሁ ከዛ ምን ታደርጉታላችሁ። ድስታችሁን የምትጋግሩበት ፉርም ያላችሁ ሰዎች ማለት ነው። ወይም በባትራ ወይም ደግሞ በድስት መጋገር ትችላላችሁ። ከድስቱ ላይ ወይም ደግሞ ከባትራው ላይ ከሱ ቅጠሉን እንደዚህ እየዘረጋችሁ አንዳንዷን አንዳንዷን እየቀነጠፋችሁ እየቆረጣችሁ ትዘረጉና ከዛ ሊጡን ታረጋላችሁ ሊጡን ካረጋችሁ በኋላ እንደዚህ ታጥፉታላችሁ ከሱ ከዛ ከላይ ከስ ታረጋላችሁ የሙዝ ቅጠል ወይም ደግሞ የኮባ ቅጠል እንኳን አይበላም ማለት ከስ ግን በተፈጥሮ ዝም ብሎ ስለሚበላ አብራችሁ ከዳቦ ጋር እንትን ቢልም ራሱ ችግር የለም እኔ አሁን ይሄው ይህን በሙዝ ቅጠል ነው የጋገርኩት ያችሁት በሙዝ ቅጠል ነው የጋገርኩት እንዴት እንደሚያምር እዩት በጣም ዳቦ ሶፍት ነው በቃ ሶፍት እንዴት እንደሚያምር ዳቦ ማለት ነው ስለዚህ እንደዚህ እያረጋችሁ እየጋገራችሁ ብሉ። ቅድም ላይ ብለ አንዲት ፕሌቴ ቤትዬ ነፍሰ ጦርነኝ ዳቦ ዳቦሽ ሳይ ዳቦ አማረኝ ኮባ ቅጠል የት ላገኝ? አለች። በእኛ ሀገር ኮባ ቅጠል ነው የሚባለው። እኔ ደግሞ እዚህ ሀገር የምጠቀመው የሙዝ ቅጠል ነው። ከዛ ለምት የምናልፋት ከስ ተጠቀም ያልኳት ከስ ተጠቅሙ ይጋግራለሁ አለች። ከስ ማለት ሁላችሁም ታውቃላችሁ አይደለም? ከስ ባታገኙ እንኳን በጥቅል ጎመን ጥቅል ጎመኑን እየዘረጋችሁ እየዘረጋችሁ በእሱ መጋገር ትችላላችሁ። በጣም ነው የሚጣፍጠው። በጣም ዋው ነው የምትሉ ቤት እውነቷ ነው ትላላችሁ። ስለዚህ ይህን ይመስላል። ላይክ ሸር ሰብስክራይብ አድርጉ፣ ዩቱቤን አሳድጉልኝ፣ አበረታቶኝ እንዴት እንደሚያምር እዩት። ዋው እዩት፣ አያምርም? በጣም ነው የሚያምረው። ስለዚህ እንደዚህ እያደረጋችሁ። እኔ አሁን ልጆች በጣም ዳቦ ይወዳሉ፣ ባልየው ዳቦ ይወዳል፣ እኔም ዳቦ ይወዳለሁ። እንዲያደረግን እየጋገር ነው የምንበለው እና ወዳችኋለሁ ማሮች፣ እያያችሁት እንዴት እንደሚያምር ይሄን እንብላ ይሄን ይቀመጥ።